ሰላም እንደምን አላችሁ? እንደምን ቆያችሁ? እያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ይጠብቆ ስላገናኘ ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን አጠር ያለ ቆይታ የምናደርገው ስለ ቃኤል የሕይወት ታሪክ አንስተን ቆይታ እናደርጋለን እና ቃኤል ማን ነው የሚለውን ነገር እንደ የተወሰነ ነገር አንስተን ከኛ ህይወት ጋራም አገናኝተን አሁን አለማችን ላይ ያለውን ክስተትም አንስተን አጠር ያለ ቆይታ ለማድረግ እንሞክራለን። ቢበዛ አስራ አምስት ደቂቃ ማለት ነው። እንግዲህ ቃኤልን በሀሳብ ደረጃ ወይም በስም ደረጃ ሲጠራ ሁላችንም እናውቀዋለን እና አእምሯችን ላይ ቅድሚያ ክሊክ የሚያደርገው ነገር ያው ቃኤል እንደምናውቀው አቤልን የገደለ ወንድሙን የገደለ እንግዲህ የአዳም ልጅ እንደሆነ ነው መጀመሪያ ቅድሚያ አእምሯችን ላይ የሚመጣው። ግን ዛሬ እልፍ ቃኤሎች ምድራችን ላይ እንዳሉ መዘንጋት የለበትም እና በየጊዜው የምናየው በየጊዜው የምንመለከታቸው ቃኤሎች አለም ላይ አሉ አሁን ላይም አሉ፣ በነገራችን ላይ እና አቤሎችን በዛው ልክ አሉ፣ በነገራችን ላይ ደማቸው በየዋህነት የሚፈስ ማለት ነው። ስለዚህ ያንን ታሳቢ ያደረገው ቆይታ እንድናደርግ ነው የምፈልገው። አቤል ማን ነው? ቃኤል ማን ነው? ምን አድርገው ነበረ? በእግዚአብሔር ዘንድስ ምን አይነት እይታ ነው በእግዚአብሔር ዘንድ በነሱ ዘንድ ያለው የሚለውን ሀሳብ ነው እያነሳን የምንነጋገረው የምንጨዋወተው ማለት ነው። ስለዚህ ቃኤልን ስናስብ አእምሮችን ላይ ልክ ቅድም መግቢያ ላይ እንዳልኳቸው የሚመጣው ወንድሙን ወይም ገዳይ ነው ቃኤልነት፣ ገዳይነት ነው። አሁን ላይም ቢሆን ምድራችን ላይ ያሉ ገዳይ ብለን የምንላቸው የቃኤልን ስራ የያዙ መሆናቸውን መዘንጋት የለበትም እና ግን ደግሞ ምክንያታቸው ምን ነበረ? ቃኤል ገዳይን የሆነበት ምክንያት ምንድን ነበረ የሚለውን ስናነሳ ያው እንደምናውቀው አባታችን አዳም የመጀመሪያው እንግዲህ የሰው ልጅ ፍጥረት ሲነሳ አዳም እናስታውሳለን። እና አዳም እንግዲህ ሁለት ወንድ ልጆችን እንደወለደ አቤልና ቃኤልን ማለት ነው። እያንዳንዳቸው ወንዶ ደግሞ የራሳቸው የሆነ መንትያ እንዳላቸው እናውቃለን። ሉድና አቅለሚያ ይባላሉ። እንግዲህ እነዚህን የአቤልን መንትያ ለቃኤል፣ የቃኤልን መንትያ ደግሞ ለአቤል ለመዳር አዳምና ሔዋን አስበው ያው እንግዲህ ቢያንስ ምንም እንኳ በአንድ ማህጽን ቢጸነሱም እንኳ ዘርን ወይም ደግሞ የዘር ሐረግን ያራራቁ መስሎ ስላታያቸው ይሄ አንድ ስርዓት ነው። ህሌና የህሌና ሞራል ቫሊዩ ሲኖርህ እንደዚህ ታደርጋለህ እና ስለዚህ ቢያንስ ቢያንስ በአንድ ማህፀን ዘጠኝ ወር ውስጥ በአንድ ማህፀን ዘጠኝ ወር የተቀመጡትን በተለያየ ጊዜ የተወለዱትን አንዱን ለአንዱ ማዳር መዳር ወይም ደግሞ የቃየልን ለአቤል የአቤልን ለቃየል ማዳር ለአዳምና ለህዋን ያኔ በህገ ልቦና ሊተገብሩት ያሰቡት ህግ ነው። ዛሬ ላይ ለምሳሌ በእኛ እስከ ሰባት ትውልድ ድረስ ነው አደለ የዘር ሀረግ ተቆጥሮ ጋብቻ ቢፈጸሙ እስከ ሰባት ድረስ ማለት ነው፣ ምን ያክል መራቅ እንዳለበት። ይሄን በተመለከተ አሁን ላይም ብዙ የምናያቸውና የምንሰማቸው ነገሮች አሉ። ብዙዎች ይሄን ነገር ትኩረት ያደርጉበታል ወይ? አላቅም እንግዲህ አላቅም። እርግጥ በተለይ አሁን የከተማው ህይወት በጣም ቅይጥ ስለሆነ ሰዎች ወደ ትዳር ህይወት ሲገቡ ኢቨን ራሱ ያንን ነገር ያደርጋሉ ወይ? ለአድርግ ቢሉስ ኢቨን ራሱ ማን ነው ሊያጠራላቸው የሚችለው? እሱ ራሱ ሌላ ቻለንጅ ነው በእንደ አይነት ጉዳይ ላይ ብዙዎች ሳያውቁት ኢቨን ሳይቀር ትዳር መስርተው የአጎት ልጅ የክስት ልጅ የዘመድ አዝማድ ሆነው ትዳር መስርተው የሚኖሩ በርካታ ሰዎች አይኖሩ ማለት አንችልም። አሉ በነገራችን ላይ ከዚህ በፊትም ያየናቸው አሉና፣ እንግዲህ አንዳንዴ ባለማወቅ የምናደርጋቸውን ነገሮች ምንም ላናደርጋቸውን እንችላለን። ግን ደግሞ ቅድሚያ ጥንቃቄ ማድረግ ደግሞ ከኛ ይጠበቃል የሚለው መሰመር ያለበት ጉዳይ ነው። ስለዚህ በአዳምና በሔዋን ዘመን ሳይቀር ይሄ ጉዳይ ለማራራቅ ተሞክሮ ነበረ ግን እምቢ አለ። ዛሬም አሉ። ዘመድ ናችሁ፣ እህትህ ናታ፣ ወንድምሽ ነው ሲባሉ አይ እኔ ወዳታለሁ እኔ እኔ ያፈቅራታለሁ ወደዋለሁ እኔ ያፈቅረዋለሁ ብለው ሰው የሚያስቸግሩ ማለት ነው፣ እምቢ የሚሉ ማለት ነው። ስለዚህ ይሄ በደንብ ጥንቃቄ ሊደረግበት የሚገባል። ከአዳምና ከሔዋን ልጆች ከቃኤልና ከአቤል ወይም እነዚህ ወንድማማቾች ልንማር የሚገባው ማለት ነው። ለማንኛውም ስለዚህ ያው በሰው ሰውኛ አነጋገር የአቤል መንትያ ለቃኤል የቃኤል መንትያ ለአቤል ሲደረግ ያው ቃኤል እምቢ ብሎ ነበረ። ራሴን መንትያ ለማገባው ብሎ እምቢ ብሎ ነበረ። ዛሬም ብዙ ቃኤሎች አሉ እምቢ የሚሉ ማለት ነው። ስለዚህ ቃኤል መማር አለባቸው። ቃኤል ምንድን ነበር የገጠመው እምቢ በማለቱ ምክንያት ማለት ነው። ስለዚህ ቃኤል በሰዓቱ ይሄንን በሚያደርግበት ሰዓት አቤል ግን እሺ ብሎ ነበረ። ቤል ፍቃደኛ ነበረ የቃኤል መንትያ ሊያገባ ቃኤል ደግሞ የአቤል መንትያ ሊያገባ በሰሶኛ አነጋገር የቃየል መንትያ መልከ መልካም ነበረች ይላል እና የአቤል መንትያ ደግሞ ከቃየል መንትያ አንጻር ስታይ ብዙም መልከ መልካም አልነበረችም። ስለዚህ የራሴን ቆንጆ ነው የማገባው ነው ሚስጥሩ። ያው መጨረሻ ላይ እንደዚህ ከሆነ እንግዲህ ትክክለኛው ሀሳብ ማነው ተብሎ ያው መስዋዕት አቅርቡ ተባለ። መስዋዕት የሚያቅርቡበት ሰዓት ያው ምን እንደገጠማችሁ ታውቃላችሁ። እና ያው አቤል እግዚአብሔር ቀንዱ ያልዘረዘረ ቀንዱ ያልከረከረ ጥፍሩ ያልዘረዘረ በግ ጠቦት ማለት ነው። እግዚአብሔር በባህሪው ንጹሕ ስለሆነ ንጹሕ ባህሪ ነውና ንጹሕ ነገር ይስማመዋል። እግዚአብሔር በጋ ይበላም አይደለ፣ ግን ደግሞ ንጹሕ ነገር ስለሚስማመው አሳቡ ዋናው አስተሳሰቡ ስለሆነ ማለት ነው። ለዛም ነው እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል መጀመሪያ ማለት ነው። ቃኤል ግን እግዚአብሔር አይታይ፣ አይጨበጥ፣ አይዳሰስ መንፈስ ነው። መለኮት ነው ስለዚህም አይበላም ስለዚህም ችግር በኬርለስነት ማለት ነው ስለዚህ ከዚህ የምንማረው ምንድን ነው ለሃይማኖትና ለእምነት ትኩረት አለመስጠት ምን ያክል ዋጋ እንደሚያስከፍል ነው አንዱ ስለዚህ ለምናደርጋት ለእያንዳንዷ ነገር ሃይማኖታዊ ነገሮቻችን ትኩረት ማድረግ አለብን ለጸሎታችን ትኩረት ማድረግ አለብን ለመባችን ትኩረት ማድረግ አለብን ለስለታችን ትኩረት ማድረግ አለብን እያንዳንዷን ነገር በህይወታችን ና እናንተም ዛሬ በዚህ ምድር ላይ ስንኖር ከቃኤል ና ከአቤል ልንማር የሚገባው ነገር ምንድን ነው እግዚአብሔር መጀመሪያ በነገራችን ላይ ወደኛ ነው የሚመለከተው፣ እንዲህ ወደ መስዋዕቱ አይደለም። መጀመሪያ እኛን ነው የሚመለከተው። ከኛ የሚጠበቅ ወይም ነገር አለ ማለት ነው። መጀመሪያ እግዚአብሔር የሚፈልገው እኛን ነው፣ ከዛ በኋላ መስዋዕቱን ነው ነው እዚህ ወደ አቤልና ወደ መስዋዕቱ ተመለከተ ነው የሚለው። እንግዲህ ነው ኦሪት ዘፍጥረት ላይ ስንመለከት ማለት ነው። ስለዚህ ከኛ ምን ይጠበቃል? ያማረ መስዋዕት ለእግዚአብሔር ማቅረብ አለብን። ያው የእግዚአብሔር ለእግዚአብሔር የቀረበውን መስዋዕት ከሰማይ የአቤልን እሳት መጥታ በላቸው፣ ያን ጊዜ አንድ መስዋዕት መስዋዕት መሆኑን ደግሞ ተቀባይነት ማግኘቱን ማረጋገጫው ይሄ ነበረ፣ እሳት ከሰማይ መጥታ ትበላዋለች። የቃኤልን ግን ቁርአን አይበት ነው። ወይም ቁርአን እንደምታውቁት ከንቱ ፍጥረት ነው። ከንቱ ፍጥረት ንዘንስ በተፈጥሮው የተረገመ ነው ማለት አይደለም፣ ግን ደግሞ በኖህ ዘመንም ለመልእክት ተልኮ በቃ መልእክቱን የማያደርስ ማለት ነው። ታማኝ ያልሆነ ከሃዲ ማለት ነው። ኬርለስ ማለት ነው። ምንም ስለዚህ ኬርለስ የሆነ አካል መጥቶ የአቤልን እሳት ሲበላው የሱ ደግሞ ይሄ መልእክት ማያደርስ ታማኝ ያልሆነ ቁራ መጥቶ በተነበት። ቃኤል መጀመሪያ ላይም አባትና እናቴ በእኔ ፈረዱ ቢሉ ነበረ። ቁራው መጥቶ መስዋዕቱን በተነበት፣ እግዚአብሔር መስዋዕቱን አልተቀበለው፣ ቤተሰቦቼም በእኔ ፈረዱ፣ እግዚአብሔር በእኔ ፈረደ ብሎ የበለጠ በእልህ ላይ እልህ ነው እየሄደ ያለው። የእናትና የአባትን ምክር መስማት ምን ያክል ዋጋ እንደሚያስፈጥ ነው። አንደኛው የምንመለከተው ዛሬ ቤተሰቦቻችን መስማት ከይና ከእናንተ ይጠበቃል። አሁን ሀገራችን እንዲህ የምታመሰው ትልቅ ሰው ባለመደመጡ ነው። ሽማግሌ ባለመደመጡ ነው። የሃይማኖት አባት ባለመከበሩ፣ ባለመደመጡ ነው። ትልቅ ሰዎች ባለመከበራቸው አሁን እየሆነ ያለውን ነገር እየሆነ ያለ ነው። እርግጥ ነው እናትና አባቶቻችን ሽማግሌዎች የምንላቸው ደግሞ የሚገባውን የሽማግሌነት ክብር ይዘው መገኘት ደግሞ አንድ ተገቢ ነገር ነው። ይህን ስላቸው የሉም እያልኳቸው አይደለም፣ አሉ ያው በዝምታ ውስጥም ያሉ አሉ፣ የተሰወሩም አሉ፣ ዝም ያሉ ማለት ነው። እና ዝምታም ልክ አይደለም ብዬ አምናለሁ። ሀገራችን አሁን ያለችበትን ነገር ስንመለከት ሽማግሌ የሚያስፈልግበት ሰዓት ነው። ከልብ የሆነ ሽማግሌ፣ የማስመሰል አይደለም፣ የሽንገላ አይደለም፣ ለገንዘብ የተገዛ አይደለም፣ ወይም የሆነ ተለጣፊ ሆኖ እንደዚህ አይነቱ አይደለም። ከልብ የሆነ ሽማግሌ፣ ከልብ የሆነ መምህር፣ ከልብ የሆነ ሃይማኖት አባትና መምህር እግዚአብሔር እንዲሰጠን ሁላችንም ምኞት ነው። ይስጠንም ደግሞ ስለዚህ አቤል እና ቃኤል በሰዓቱ ቃኤል የአባትና የእናቱ ምክር አልሰማም። አቤል ግን ሰምቶ ነበረ። የሚገርመው ነገር በሕይወታችሁ ምንም ጥፋት ሳታጠፉ መልካም ነገር እያደረጋችሁ ታዛዥ የሆናችሁ ሞት ይደርስባችኋል። በጣም የሚያስገርመው ነገር ይሄ ነው። ይቺ ዓለም ለእኔና ለእናንተ አትወልም፣ ተቃራኒ ናት። አስገራሚው ነገር ይሄ ነው። ለእግዚአብሔር መታዘዝ፣ ለእናትና አባት መታዘዝ፣ እሺ ማለት የሰመረ መስዋዕት ለእግዚአብሔር አቅራቢ መሆን በእግዚአብሔር ዘንድ ተአማኒ መሆን ዓለም ላይ የሚያሳድድ መከራ የሚያመጣ ነው። የሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ላይ እየደረሰ ያለውን ግፍ መመልከት ለዚህ በቂ ነው። በአሩሲ ሲጨፈጨፉ የነበሩት በተለያዩ የሀገራችን ክፍል ክርስቲያኖች ይጨፈጨፋሉ፣ ይገደላሉ፣ ተድበስብሶ ይቀራሉ፣ ጉዳያቸው አይተጣራም። እንደምታዩት ነው። ለምን አቤላውያን ናቸውና፣ ለእምነታቸው ለሃይማኖታቸው ታማኝ ስለሆኑ። ቃኤሎች ግን በዚህ መልኩ ይገድሏቸዋል፣ በአንድም ይሁን በሌላ ምክንያት ማለት ነው። ምክንያቱ ብዙ ቢሆንም እንኳ ቅሉ ማለት ነው። ግን ሁሉም ለእያንዳንዱ እንደስራው መጠን ከፍል ዘንድ ዋጋ ከኔ ጋር አለ እያለ የሚለው አምላክ ወይም ከኔ ጋር አለ ዋጋችሁ ይላል፣ እንደዚህ እያለ የሚናገረን አምላክ ለሁሉም ለገዳውም ለተገዳውም ምን ይሰጣል ማለት ነው? ፍርድ ይሰጣል። አምላካችን ፈራጅ አምላክ ነው። ለአነጋገሬ ይቅርታ፣ እንደዚህ እያለ የሚለው አምላክ በማለቴ ማለት ነው። ይቅርታ። ስለዚህ እግዚአብሔር አምላካችን ፈራጅ አምላክ ነው። ለሁሉም ፍርዱን ይሰጣል ማለት ነው። ለአቤሎችም፣ ለቃኤሎችም፣ ለገዳዮችም፣ ለአስገዳዮችም ለሁሉም ዝም ላሉም እግዚአብሔር ፍርድ ይሰጣል። መናገር ባለባቸው ጊዜ ባለመናገራቸው፣ መጋፈጥ ባለባቸው ጊዜ ባለመጋፈጣቸው፣ ዝም ባሉ አካላት ላይም እግዚአብሔር ፍርድ ይሰጣል። ዝም አይልም። ለየሁሉም እንደ ስራው መጠን ዋጋ የሚከፍል አምላክ ስለሆነ ያለ ስለዚህ አቤልና ቃኤል በሰዓቱ እንግዲህ ከሆነ በኋላ ያው ተገዳደሉ ቃኤል አቤልን ገደለው ገደለ በኋላ አርፎ ተልፎ ሁለቱንም አገባቸው አቅሌማንም ሉድንም ነው ያገባው። በጣም የሚገርመው ነገር ይሄ ነው። ከሁለቱም ነው የወለደው። ከሉድ መልከ መልካም የሆኑ ልጆች እንደወለደ ከአቅሌማ ደግሞ አሁንም እንዳልኳችሁ መልከ ጥፉ ተብሎ የሚባሉ በእግዚአብሔር ዘንድ መልከ ጥፉ የለም። በሰው ሰውኛ አስተሳሰብ ቋንቋ ሲነገር እንጂ ከሊያምርም ከሊያምራል ብለን የምንፈርጀው ነገር አለ አይደለ ግን በእግዚአብሔር ዘንድ እንደዛ የሚባል ነገር የለም። እግዚአብሔር ሁሉን ነገር ውብ አድርጎ በጊዜው ሰራው፣ አደለ ቅዱስ መጽሐፍ የሚለው። የግጣም ጉዳይ ነው እንጂ ምድር ላይ የማይወደድ ነገር የለም። ለእኔ የሚያምር ለአንተ ላያምር ይችላል። ለአንተ የሚያምር ለእኔ ላያምር ይችላል። የሰው አይን ማለት ነው። ይህን ስላችሁ ሉድና አቅሌማል መልካቸውን አንዷ ትበልጣለች አንዷ ተንሳልፍ በምልበት ሰዓት አንዱ ተፈላጊ ነው፣ አንዱ ተፈላጊ አይደለም ማለት አይደለም። እዚህ ምድር ላይም ብዙ አቅሌማውያንና ብዙ ልጆች አሉ፣ ብዙ መልከ መልካም በእግዚአብሔር ዘንድ ስንመለከት ሁሉም ቆንጆ ነው፣ ሁሉም ውብ ነው። ሁሉም ፈላጊ ያለው ግን ያለ መገናኘት ጉዳይ ነው። ያው እንደሚባለው ማለት ነው ድስት ግጣሙን አያጣም ይባላል፣ አደለ በሀገራችን አበባል እንኳ። ግን ያለ መገናኘት ጉዳይ ካልሆነ መሰቀር ማለት ሲገናኝ፣ ግን ሁሉም ይስማማል እግዚአብሔር ይሄን አለም አስማምቶ ነው የፈጠረው ነገራችን ላይ የኛ መስፈርት ነው ይሄ አሁን የዘረዘርኩላችሁ ቀድሜ ያልኳችሁ ከሌ እንደዚህ ናት ከሌ እንደዚህ ነው እሱን ተውት የሰው መስፈርት ለዛ ነው እግዚአብሔር በፍጥረቱ ምንም ስህተት የለበትም ሁሉን ውብ አድርጎ ሰራው ሁሉም በጊዜ ውብ አድርጎ ሰራው ሁሉም ቆንጆ አድርጎ ሰራው የሚታየውን አለም የማይታየውን አለም ግዙፉን አለም የረቀቀውን አለም ስውሩን የተገለጠውን አለም የሚጨበጠውን የማይጨበጠውን በባህር ውስጥ ያለውን በየብስ ያለውን በሰማይ የበረውን በምድር የሚሽከረከረውን ሁሉን እግዚአብሔር ውብ አድርጎ ሰራው፣ በጊዜው በሰዓቱ። አቤልና ና ቃኤል ግን ያን አደረጉ። ቃኤል ገደለ ወንድሙን። ከገደለ በኋላ ተለያዩ፣ ደም መሀከላቸው ተፈጠረ ማለት ነው። ዲያብሎስ ከዛ ሰዓት ጀምሮ ነበር ስራውን ስራ የነበረው እስኪ እናው ቃኤልና ቃኤላውያን አለማችን እንዳሉ በተለይ አሁን ደግሞ ዓለምን ግሎባላይዜሽን በሚል ማዕቀፍ ወደ አንድ መንደር ለማምጣት እየሰሩ ነው ያሉት። በነገራችን ላይ ቃላውያን ቃላውያን በጣም ጋጥ ወጥ ናቸው። በነገራችን ላይ ከዛ ሁለቱን ማግብቶ ልጅ ከወለደ በኋላ በታች ከተራራው በታች ወይም ከደብረ ቅዱስ በታች መኖር ጀመሩ ይላል። ከተለያዩ በኋላ ማለት ነው። ገዳይና ተገዳይ ከሆኑ በኋላ የሚገርመው ራቁታቸውን ሁሉ ነበሩ ይላል። ቅጠሉ እንኳን በአባቶቻቸው በአባታቻቸው በገነት ጸበለስን በልተው በነበረበት ሰዓት ቅጠል አገልድመው ነበር፣ ሀፍረተ ሥጋቸውን ሸፍነው ነበር። እነሱ ግን እንደዛ አያደርጉም ነበር። ቃኤላውያን እንደዚህ ናቸው። ባይዘው ሰዶማውያን ናቸው። ቃኤላውያን ገዳይ ናቸው። ቃኤላውያን ቃኤላውያን ነውረኞች ናቸው። ባጠቃላይ ዓለም ላይ የምናየውን ነገር ሁሉ የሚያደርጉ ናቸው የቃኤል ልጆች። የአቤል ልጆችስ ከዛ የተለዩ ናቸው? ስለዚህ ቃየል የአቤል ዘሮች እንግዲህ፣ አቤል ከሞተ በኋላ በአቤል ምትክ ሴት የሚባል ልጅ እግዚአብሔር ለማን ሰጠ? አዳም ሰጠ። ሴትና የሴት ነገዶች እንደገና በደብረ ቅዱስ መኖር ጀመሩ። ደብረ ቅዱስ ተራራ ቤተክርስቲያን፣ ምሳይናት ምን ማለት ነው? ባጭሩ በስርዓት የሚኖሩ ማለት እንደ መላእክት ለብቻቸው ተነጥለው በምስጋና በንጽህና በቅድስና የሚኖሩ ማለት ነው ባጭሩ። እነኛ ግን ከዛ ውጭ ናቸው። አይጸቡም፣ አይጸሉም፣ አይሰግዱም። አሁን እናነሳዋለን። በነገራችን ላይ እንግዲህ ነው አንዳንድ እየመረረንም ቢሆን ንጡ የሚገባ ሐሳብ ነው፣ እያነሳ ያለ ነው። ቃኤሉና ቃየላውያን ጋጥ ወጥ ስዶች ናቸው። ልብስ አይለብሱም፣ ራቁታቸውን ናቸው። አሁን በየመንገዱ ስትሄዱ እንስሳ ለምሳሌ በሬ ወይም ፈረስ ወይም ውሻ፣ አንድ ሴት ውሻ ብዙ ወንድ ውሾች እየተከተሏት ግንኙት እንደሚያደርጓት ሁሉ የቃየል ዘሮችም እንደዛ ነበሩ። በነገራችን ትዳር የላቸውም። አግብተው ራሱ በአንድ አይረጉም ዝም ብለው ነው ያገኙትን እንትን የሚሉት፣ ማለት ግንኙነት የሚያደርጉት ቃኤላውያን ማለት ነው። ሴታውያን፣ የሴት ነገሮች ግን እንደዛ አይደለም። በሥርዓት ነው፣ በትዳር ነው፣ ወስነው ነው የሚኖሩት። አሉ አሁንም አግብተው በትዳራቸው የማይኖሩ በነገራችን ላይ ቃኤል፣ የቃኤል ግብር ያለባቸው እየሾለኩ የሚሄዱ እንደነ እስማዘያ ማለት ነው እነ አስማዚያን ታውቋቸዋላችሁ አይደል? በደብረ ቅዱስ ሳራ እየኖሩ ከዕለታት አንድ ቀን አስማዚያ ወደታችሁ ወርዶ ሲመለከት የቃየል ዘሮችን ተመለከተ። ጻፊ ኖክ የሚነግረን ማለት ነው። ሲመለከት ራቁታቸውን ናቸው። ጾም የለም፣ ጸሎት የለም። ምንድነው? በሀገራችን እንደው ፈንደለላ ነው የሚባለው። እንግዲህ ቋንቋ አወቃችሁ። ፈንደለላ ማለት እንደፈለጋችሁ ማለት ነው። ምንም ህግ የለለም ማለት ነው። ሲያዋቸው ቀኑ ሰው አሁን አጋጥማችሁ ያግም በኃጢአት ቀና አስማዚያ ዲህ ህግ የለም፣ ስርዓት የለም። ኑሮንማ የቃኤል ልጆች ናቸው የሚኖሯት። አሁን አጋጥሟችሁ ያውቅም? በምትሰሩበት ቦታ፣ በምትኖሩበት ቦታ፣ በአካባቢያችሁ፣ በሰፈራችሁ ሰዎች ሲሰርቁ፣ የተለያየ ሴት እየቀያየሩ ዝሙት ሲዘሙቱ አንዳንዱ ሰው ወይኔ የሚል አለ። አንወሻሽ በኃጢያት ቀና አስማዚያ። በማን ኃጢያት በነ ቃኤልና በቃኤል ልጆች ማለት ነው። እንደዛ ጋጦጥ መሆናቸው ይሄ ጋጥ ወጥነት በነገራችን ላይ አሁን ዘመናችን ላይ የእነ አሜሪካ ዲሞክራሲ የሚባለው ይሄ ዲሞክራሲ ነው። ዳት ኢዝ ሪል ዲሞክራሲ ትክክለኛው ዲሞክራሲ አይደለም እሱ እነ አሜሪካ ዲሞክራሲ የሚሉት፣ እነቃኤል ያን ጊዜ ራቁታቸውን መሄዳቸውን፣ ካገኙት ሴት ጋር እንደፈለጋቸው መደራታቸውን፣ ወንድ ከወንድ ጋር መገናኘታቸውን፣ መጾም መጸለይ የሌለበትን ዓለም ያንን ነው ዲሞክራሲ የሚሏችሁ። ይሄ ዲሞክራሲ ለክርስትና ጸር ነው በነገራችን ላይ ለእና ለእናንተ ማለት ነው ጾም የሌለበት እግዚአብሔር የሌለበት ሃይማኖት የሌለበት እምነት የሌለበት መታመን መተማመን የሌለበትን ህይወት ዛትስ ዲሞክራሲ ዴሞክራሲ ይሉታል። ይሄ ዴሞክራሲ አይደለም ጋጦ ወጥነት ነው። ከዚህ ተለይተን በደብረ ቅዱስ እንድንኖር ነው እግዚአብሔር የፈቀደው የኛ ዛሬም በቤተ ክርስቲያን። ደብረ ቅዱስ ማለት ህግ ያለባት ስርዓት ያለባት፣ ጾም ያለባት፣ ንስሃ ያለባት፣ ቁርባን ያለባት፣ የመላእክት ህይወት ያለባት፣ ዝማሬ ያለባት መሐሌት ያለባት ቅዳሴ ያለባት። ከዚህ ስትወጡ እነስ ማዚያ ከዚህ ነው ወጡ። በነገራችን ላይ ሲወጡ ያኛው ህይወት አስቀናቸው። ኃጢአት የሚያስቀናው ሰው አለ። ቅድም ያልኳችሁ ማለት ነው። አጋጥሟችሁ ታወቀ ማለት ነው። ሌብነት ሰዎች ሰርቀው ቤት ሲገዙ፣ መኪና ሲገዙ፣ ሀብት በሀብት ላይ ሲያካብቱ የሚቀና ሰው ሊኖር ይችላል። አንድ ወንድ የተለያዩ ሴቶችን ሲያንጋጋና ከእነሱ ጋር በዝሙ ሲወድቅ ሰዎች ሊቀኑ ይችላሉ። የቃይላውያን ስራ እንደዛ ስለሆነ ግን አትጥቅ ነው ያስቀንዳ ንፍሮ ሆያ ዘነበው ይሄ ስለሆነ ማለት ነው። ከእግዚአብሔር መንግስት የሚለይ ስለሆነ ማለት ነው። እነስማዚያ ከክብራቸው የወረዱበት ስለሆነ ማለት ነው። ኒፊሊሞች እንዲወለዱ ምክንያት የሆነበት ኃጢአት ዘር ማለት ነው። በመጽሐፍ ቅዱስ ታሪክ የኃጢአት አይነት ተብለው ከተጠቀሱት መካከል ይሄ ዋናው ነው። ግብረ ሰዶማይነት እንደ ባዝራ እንደ ፈረስ እንደፈለጋችሁ አይጾሙም፣ አይጸልዩም። መብላት ነው መጠጣት ነው ግንኙነት ማድረግ ነው። ለምን ከበላችሁ ከጠጣችሁ ስጋዊ ስሜት ይኖራል። እሳት ለኩሳችሁ፣ እሳቱ ላይ እንጨት ስጨምሩ እሳቱ እየገነነ ነው የሚሄደው አይደል? ስጨምሩ እየገነነ ነው የሚሄደው። አሁን እንደዛ ነው። ለምን? እሳቱን ለማጥፋት ምን ማድረግ አለባችሁ? እንጨት መክተት ወይም መጨመር መቆም አለባችሁ። የስጋዊ ፍላጎት ስሜት የዝሙት ስሜትም በበላህ ቁጥር ጠዋትም በልተህ ቀንም በልተህ ማታም በልተህ ይሄ ምግብ አያስፈልግም እያልኩኝ አይደለም ጾም ያስፈልጋል ነው ባጭሩ ዓለም ጾም የስሜት ፍላጎት እየጨመረ ይሄዳል ነው ባጭሩ ስለዚህ በዚህ ምክንያት ሰው እየበላ እየጠጣ ሲሄድ ሥጋዊ ፍላጎቱ እየጨመረ የኃጢአት ፍላጎቱ እየጨመረ ነው የሚሄደው ልጓማ አይኖረው ማለት ነው ይህንኛውን ዓለም ነው እንግዲህ ዲሞክራሲ የሚሉት አሁን እኮ አልፎ ተርፎ እኮ አንድ ህጻን ሲወለድ ጾታውን ወንድ ሴት በለመወሰናነችም ሲወለድ እሱ በቃ 18 ዓመት ሲሞላው ራሱ ነው መወሰን ያለበት እያሉ ነው አይደል? እንደ አሁን ይሄን ነው ዲሞክራሲ የሚሉት ቃኤላያን ማለት ነው። እኛ ግን የቃኤልን መንገድ አንከተልም። ኦርቶዶክስ ያቶች ወንድሞቼ፣ ከዚህ መንገድ መመለስ አለብን። ወደ ደብረ ቅዱስ ጾም ወደ ያለበት፣ ንሳሃ ወደ ያለበት፣ ቅኖና ወደ አለበት፣ ስርዓት ወደ አለበት ያ ነውና እናንተ የተፈቀደልን መንገድ አይ ካልን ደግሞ መንገዱ ክፍት ነው። እግዚአብሔር ነጻነት አምላክ ስለሆነ ማለት ነው። እኛም መልእክቱን ማስተላለፍ እንጂ ማስገደድ አንችልም አይደል እንዴ? እውነታው እንደዛ ስለሆነ ማለት ነው። ስለዚህ የቃኤልን መንገድ ተን የአቤልን መሞት ይሻላል መስዋዕት መሆን ይሻላል ነው። ይሄን ይመስላል ዛሬ የነበረን ቦታ እንቀጥለዋለን በቀጣይ ማለት ነው ክፍል ሁለት ብለን ይህንን አስተምሮ እንቀጥለዋለን ለዛሬ ግን እዚህ ላይ እናቁም ሀሳብ ካለ አስተያየት ካለ ኮመንት ላይ ማስቀመጥ ትችላላችሁ የኖህ መርከብ ሚዲያንም ላይክ ሸር፣ ሰብስክራይብ አድርጉ። ይህን ሁሉ ዛሬ ያለ መልእክት በድጋሚ እስከምንገናኝ በቀጣይ ክፍል መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆያል።